ብዝሃ ዘርፍ ራሱ እንግዲህ አንዱ የመደመር አንዱ ትሩፋት ነው፣ አንደኛው ውጤት ነው። እንደ እሳቤ ያው መደመር አቅሞቻችንን ደምረን ያሉንን የመልማት እድሎችን በሙሉ በጋራ አሰባስበን አንደኛው የመልማት እድላችንን ከሌላኛው የመልማት እድላችን ጋር አጣጥመን የኢትዮጵያውያንን የጋራ ፍላጎት በኢትዮጵያውያን የጋራ አቅም ማሳካት እንችላለን ነው። አቅም ስንል እንግዲህ አንዱ ኢትዮጵያውያን የኢኮኖሚ አቅማቸውን ሊያሳድጉበት የሚችሉት ወደ ብልጽግና ሊዳረሱባቸው የሚችሏቸው የተለያዩ ከኢትዮጵያ ሊመነጩ የሚችሉ አቅሞችን ነው። ብዝሃ ዘርፍ የሚለው እንዳስተሳሰብ በርካታ ዘርፎችን አንድ ላይ አቅማቸውን በመደመር ወደ ብልጽግና መዳረስ ነው። ስለዚህ የብልጽግና የመደመር እሳቤ ኢኮኖሚያዊ እሳቤ ነው ማለት ነው። የመደመር አስተሳሰብ አንዱ ኢኮኖሚያዊ ፒላር ማዕዘን ብዝሃ ዘርፍ ብለን ልንወስደው ምን በማህበራዊም ልክ እንደዛው ባህሎቻችንን አሰናስለን ኢትዮጵያን የሚመስል አገር ገንብተን ስንል አንዱ የማህበራዊ ገጽታው ነው ማለት ነው። የመደመር እና የብዝሃ ዘርፍ እሳቤ ብዝሃ ኢትዮጵያ አቅምን መጠቀም ነው ማለት ነው። ኢትዮጵያ ብዙ አቅም አላት፣ በተፈጥሮ ሀብት ብዙ አላት። በግብርና ላይ በጣም በርካታ አቅም አላት፣ በሰው ኃይል በጣም በርካታ አቅም አላት። በኢንዱስትሪ ላይ ሊተረጎም የሚችል ወደ ማዕድል ሊመጣ የሚችል በገጽታ በባህል በቱሪዝም ስለዚህ ብዝሃ የኢትዮጵያ አቅሞችን ወደ ብልጽግና መዳረሻነት ማምጣት ነው። ስለዚህ ብዝሃ የኢትዮጵያ የማደግ አቅም ነው ብለን ልንወስድ የምንችለው። በሌላ በኩል መደመር እንግዲህ ይህን ብዝሃ ዘርፍን ወደ አስተሳሰብ ሲያመጣ እንዲሁ ለማደግ ብዙ አማራጮችን እንጠቀም ከሚል ብቻ ሳይሆን በአንድ በየትኛውም በመንግስት የሚሆን በፖለቲካ ስርዓት ውስጥ የብዝሃነት እጦት የኢፍትሐዊነት ምንጭ ነው። የብዝሃነት እጦት በማህበረሰብ መካከል የመባለጥ መነሻ ነው። የብዝሃነት እጦት በአንድ አካባቢና በሌላ አካባቢ ለመልማት ያላቸውን እድል ባለመጠቀማቸው እኩል ባለመጠቀማቸው ምክንያት ሊፈጠር የሚችል የሀገር መዛባት ነው። የብዝሃነት እጦት በአንድ ዘርፍ ላይ ሊያድግ የሚችልን አቅም የሰው ኃይል ከዛ ሊገኝ የሚችልን የኢኮኖሚ ትሩፋት የሚጠቀሙ ተዋንያን በአንድ በኩል ያድጋሉ። በሌላ ዘርፍ በኩል ደግሞ በአግባቡ ካልተጠቀምነው ያ ዘርፍ እየቀጨጨ ከዛ ዘርፍ ጋር ትስስር ያላቸው ተዋንያንም አብረው እየቀጨጩ የተዛባ የሆነ የኢኮኖሚ እድገት ወይ ደግሞ የተዛባ የሆነ የኢኮኖሚ ሂደት ውስጥ ያልፋል ማለት። ስለዚህ ብዝሃ ዘርፍ ብለን ስናስብ ለመልማት ያለንን አማራጭ መጠቀም ብቻ ሳይሆን ከመልማት የሚያግዱንንም ፈተናዎችንም አብረን መቅረፍ ነው አስተሳሰቡ። ስለዚህ በሁሉም የሀገራችን አካባቢዎች ያሉ የመልማት እድሎችን ስንጠቀም ሁሉም የሀገራችን አካባቢዎች አብረው ያድጋሉ። በሁሉም አካባቢ ያሉንን ዘርፎች ማዕድን፣ ግብርና፣ ቱሪዝም እያልን ስንጠቀማቸው ከዛ ጋር የእሴት ሰንሰለት ያላቸው የኢኮኖሚ ተዋንያን በሙሉ አብረው የኢኮኖሚ ምንጭ መሆን ይጀምራሉ አብረው ማምረት ይጀምራሉ ስለዚህ ብዙዎቹ ወደኋላም ኋላም ተመልሰን ከኢኮኖሚ ጋር ተያይዞ የተነሱ ቀውሶች አብዮቶችን ዳሰስ ስናረጋቸው የብዝሃ ዘርፍ እጦት የፈጠራቸው ናቸው ወይ አግራሪያን ኮሚኒቲ ያምጻል ወይ ደግሞ ሰራተኛ መደብ ያምጻል ወይ ደግሞ የሆነ ባህል ያልተገለጸልኝም ብሎ የሚያስብ አካል ስለዚህ ብዝሃ ዘርፍን ስንል እንደ አካታች ፍትሐዊ የሁሉንም አካባቢዎች የሁሉንም ዘርፎች አቅም አሟጦ በመጠቀም ለሁላችንም የጋራ ፍላጎት ማሳደግ ነው። የፖለቲካል ኢኮኖሚ አስተሳሰቡን ወደዚህ ስናመጣው ሶ ከዚህ አንጻር እንግዲህ፣ አንደኛ ዘርፎቹ ብዝሃ ዘርፍ ስንል ግብርና ላይ ብቻ በማተኮር የኢትዮጵያውያንን የዛሬንም የትላንትንም የነገንም ፍላጎት ማሳካት ስለማንችል ስለዚህ ብዝሃ ዘርፍ ብለን ሁሉንም ዘርፎች በተለይ ደግሞ ትኩረት የተሰጣቸው እነዚህ አምስቱን ዘርፎች ወደ ቅድሚያ ቅድሚያ የሚሰጣቸው ክቡር ጠቅላይ ሚኒስትራችን በዚህኛው ስልጠና ማጠቃለያ ላይ እንዳስቀምጡት አንዳንዶቹ የማሻገር ሚና ያላቸው ናቸው። ግብርና ገጠር ልማት ስንል የትኛውን ማህበረሰብ በግብርናና ገጠር ልማት ላይ ሁሌ አይኖርም፣ ግብርና ግን ሁሌ ይኖራል። ያደጉት ሀገሮች ምናልባት ከ5 ፐርሰንት ያነሰ ወርክ ፎርሳቸው ወር ደግሞ ከ10 ፐርሰንት ያነሰ የሰው ኃይላቸውን ብቻ ግብርና ላይ አሰማርተው ግን በትሪሊየን የሚቆጠር ገቢ ያገኛሉ። ወደ እኛ ጋር ስንመጣ 63 በመቶ የሚሆን የሰው ኃይላችንን የምናሰማራበት ግብርና ከአራት 4 ቢሊየን በላይ ገቢ ማግኘት ገና ነው። ስለዚህ ምንድን ነው ማለት ነው? ግብርና መሻገር አለበት ማለት ነው። ስለዚህ ግብርና አሻጋሪ ሚናውን ይወጣል። ኢንዱስትሪ እያልን ቴክኖሎጂ የማስፈንጠር ሚናውን ይወጣል እያሉ ክቡር ጠቅላይ ሚኒስትራችን እንደገለጹት ዘርፎቹ በየሚናቸው ተመርጠዋል። እነዚህ ዘርፎች ተቋማዊና ሕጋዊ ማዕቀፍ ተዘርግቶላቸዋል። ከዚህ ያልነበሩ አዳዲስ ተቋማት ለዘርፎቹ በሚመጥ መልኩ ተደራጅተዋል። ለምሳሌ ቱሪዝምን እንደ ዘርፍ ቅድሚያ ስንሰጠው ባህልና ቱሪዝም ከነበር ቱሪዝምን ለብቻው ትኩረት ተደርጎ በሚኒስቴር መስሪያ ቤት ተዋቅሮ ታች ድረስ እንዲወርድ የመደረግ ንግድና ኢንዱስትሪ ከነበረ ንግድን ለብቻ አድርግ ኢንዱስትሪ ለብቻው ትኩረት አግኝቶ ከምርት እስከ ግብይት ከቴክኖሎጂ እስከ ኤክስፖርት ሊመራ በሚችል ሙሉ አቅሙ የማደራጀት